ዘር ሐረጓ በዘመኑ ስደትና ባርነት ከሃገራቸው ገፍቶ ካስወጣቸው ኢትዮጵያውያን መካከል ይመዘዛል። እንዴትና በምን ሁኔታ ላስከፊው የባርነት ሕይወት እንደ እንደተጋለጠች በውል ባይታወቅም በዚያ የጨለማና የመከራ ሕይወት ውስጥ በተአምር አልፋ ለብዞች ብርሃን የፈነጠቀች የህይወት ዘመን ጽኑ እስከ ሞት ታማኝ፣ በብዙዎች ዘንድ ተወዳጅ እንደነበረች ታሪኳ ያስረዳል። እሙ አይመን ወይም ኢትዮጵያዊቷ በረካ ነብዩ ሰለላሁ ዐለይሂ ወሰለም ከተጸነሱ ሁለት ወር በኋላ ነው አባትዬ ያረፉት። ከዛ ከእናታቸው ጋር ማለት ነው። ከተወለዱ ደግሞ ከእናታቸው ጋር ለስድስት ዓመት ነው የኖሩት። አባትዬ በሚወትበት ጊዜ ያው አንድ ልጅ ውርስ ይኖረዋል። ከአባታቸው ካገኙት ውርስ አንዷ እሙ አይመን ነች ወይም በረካ አልሐበሽያ በመባል የምትታወቀዋ ሰው ነች። እሷንና የአባታቸው ተሪካ ውርስ ከሚባሉ ነገራቶች የዛን የሰው ልጅ እንደ ባሪያ የሚሸጥበት ዘመን ስለነበረ እዛ ተሸጣ እንደሄደች ነው የሚታወቀው። እሙ አይመን በረካ የነብዩ ሙሐመድ ወላጅናት አሚናን በመከራዋ ዘመን ከጎኗ ሆና ያበረታች፣ በእርግዝናዋ ወቅት ለፍታ ሳትለይ የተንከባከበች ስትወልድ በቅርብ የተገኘችና ያረሰች እድለኛ ኢትዮጵያዊ ሴት ናት። እሙ አይመን ከልጅነት ጀምሮ ማለት ሲወለዱ ጀምሮ እዛው ቤት ማለት ነው ይኖሩ ስለነበረ ኢትዮጵያውያን በነቢዩ ስለ ላሁ ለ ወሰለም መሐመድ ታሪክ ሙግዚት ጡት አጥቢም ጭምር ናቸው። ጡት የሚያጠባቸው ሴት እ እሙ አይመን የምትባለዋ ሰው ነ ከዛ ከቆይታ በኋላ ስድስት ዓመት ከናትየው ከቆዩ በኋላ አባትየው ሞቶ የነበረው መዲና ወይም ምስሪ በሚባለው ከተማ ስለነበር ያንን ያባትየውን ቀብር ለመዘየቅ ወይም ለመጎብኘት ነብዩ መሐመድን እና እሙ አይመንን ይዛ አሚና እናትየው ወደዛ ሄደው ነበር። እና ከዛ ሲመለሱ ያው እልፈተ ሕይወቷ መጣ የአሚነት

ቤተሰቦቿ ያወጡላት የልጅነት መጠሪያ ስሟ በረካ ይባላል። እሙ አይመን ወይም የአይመን እናት ደግሞ እንደ አረቦቹ ባህል በመጀመሪያ ልጇ ስትጠራ ነው። በረካ ወይም የአይመን እናት የአላህን መልእክተኛ በእምነት ተቀብላ በጽናት ያሳደገች የነቢዩ ሙሐመድ ሁለተኛ እናት ናት። ለነቢዩ ሙሐመድ የልጅነት ዘመናቸው ሞግዚትና የወጣትነት ዘመናቸው እህት ናት። ሃይማኖቷን አጥባቂና ነቢዩን ጠባቂ በመሆኗ በብዙዎች ዘንድ አብዝታ ትወደዳለች። ስለዚህ የነቢዩ ሰለላሁ አለይ ወሰለም ታሪክ ከሀበሻ ጋራ የመጀመሪያው የእሙ አይመን ነው ማለት ይቻላል። ለሀበሻ ወይም ለኢትዮጵያ ብዙ ታሪክ አላት ከነቢዩ መሐመድ ጋር በተያያዘ መልኩ። ነቢዩ መሐመድም ሰለላሁ አለይ ወሰለም በጣም ያከብሯት ነው እሙ አይመን ኡሚ ባዕደ ኡሚ ከእናቴ በኋላ ሁለተኛ እናቴ እሙ አይመነች ይሉ ነበር። ከዛም ያው ባሪያነት እንግዲህ ጊዜው ሄደ። ነብይነት ማለት ነው ከአርባ ዓመት በኋላ መጣ። ከዛ በኋላ ለሷ ነፃነት ዋን ሰጠዋት። እናትም ነች፣ ሙግዚትም ነች። ነፃ ይወጣች ማለት ነው። አገልጋይ ባሪያ ሆና እስልምናን ተቀበለች። ስልምና ማለት ነው። መጀመሪያ ስልምና አታውቅም። ነብዩ ሰለላሁ ዐለይሂ ወሰለም መላካቸውን መላካቸው ነው። ከአርባ ዓመት በኋላ ነው አንድ ነብይ የሚላከው። ከዛ በኋላ እስልምናን ከተቀበለች በኋላ ነብዩ ሰለላሁ ዐለይሂ ወሰለም ለሷ ካላት ክብር ካላቸው ክብር በየጊዜው እየሄዱ ይጠይቋት ነበር። ለእሙ አይመን ከነበራቸው ፍቅር አኳያ የእሳቸውም ተከታዮች አቡበከርም ኦመርም እሙ አይመንን እንጠይቃት ተባብለው ፕሮግራም አድርገው በየጊዜው ይጠይቋት እንደነበረ ታሪክ ያስረዳል። እንደው ከዕለታት አንድ ቀን በአንድ ወቅት ላይ እስቲ እንደው ይህችን ሰው ነብዩም ይጠይቋት እንደነበረ እኛም መጠየቅ አለብን ብለው እሷን ጥየቃ ሲሄዱ፣ ገቡ። ተቀበለቻቸው። አለቀሰች፣ በጣም ማለት ነው። እነሱም አለቀሱ። በኋላ ሊያጽናኗት እንደው ለምን ታለቅሻለሽ? የአላህ ነብይ ናት ወደ አላህ መሄዳቸው ለእሳቸው ጥሩ ነው እንጂ መስፎ አይደለም። ስለዚህ ለምንድን ነው የምታለቅሺው? ብለሽ ጽይቋት። እኔ እኔኮ የሚያስለቅሰኝ በየጊዜው ከሰማይ ምድር ጋ ማለት ነው የሚገናኝ መልክት ይመጣ ነበር። ያ መልክት መቋረጡ ነው የሚያሳስበኝ። ከፈጣሪ ጋር ያላት ቅርበቷን ያሳያል። እንደ ቢላልም እንደ አልነጃሽም ኢትዮጵያንና እስልምናን በጽኑ መሰረት ካቆራኙ ሰዎች መካከል ኢትዮጵያዊቷ እመቤት እሙ አይመን ተጠቃሽ ናት። ብዙ ሰዎች አሉ፣ ከነብዩ ጋር የተገናኙ ኢትዮጵያውያን ብዙ አሉ። እስልምና በመጣበት ጊዜ ለዓለም በዙሪያው ላሉ ለዓለም መንግስታቶች፣ ነቢዩ መሐመድ ደብዳቤ ጽፈዋል። ደብዳቤውን በክብር ከተቀበሉት መካከል አንደኛው ኢትዮጵያ የኢትዮጵያው ንጉስ አስኩማ እነዣሽይ ነው። ሁለተኛ የሮማው ንጉስ የነቢዩ ሰለላሁ ዐለይሂ ወሰለም እና የኢትዮጵያ ታሪክ ብዙ መገለጫ አለ። እሙ አይመንን በዋናነት ብንወስድም አዛን ይደረጋል። በአምስት አውቃት ሰላት አዛን ይደረጋል። የነቢዩ ሰለላሁ ዐለይሂ ወሰለም ድምፅ ያወጣ የነበረው አዛን ያደርግ የነበረው ቢላል ነው። እስልምና ከበቀለበት ሲሳደድ መካ የእስልምና ሃይማኖትን ስትከለክል የእምነቱ ተከታዮች ወደ ኢትዮጵያ ሲሰደዱ ከተሰደዱት ሙስሊሞች መካከል እሙ አይመን አንዷ ነበረች። በጣም ጭቆና ይበዛባቸው ስለነበረ በዛን ሰዓት የነበረው ማለት ነው አመለካከት ሃይማኖት የለሽ ነበር ወይም ደግሞ በጣዖት የሚያመልኩ ስለነበሩ ፈጣሪ አንድ ነው፣ ሰማይና ምድርን የፈጠረው አንድ አምላክ ነው ብለው በሚያስተምሩበት ጊዜ ለነሱ ያ አምልኮ በአድ ሆነባቸውና ያን ማለት ነው መጋፈት ጀመሩ። ብዙ ማለት ነው ጭቆና ደረሰባቸው። በተለይ በመጀመሪያው አምስት ዓመት የዛኔ ወደ ሀበሻ ነው ሰሃባዎችን ይላል ወደ ሀበሻ ከተላኩት መካከል ልጃቸው ሩቀያ ትገኛለች። የነቢዩ ሰለላሁ ዐለይሂ ወሰለም የአንድ ነቢይ ልጅ አገሩን ለቆ ወጥቶ ሌላ አገር ሲረግጥ ኢትዮጵያ በታሪክ የመጀመሪያ። የዛ ነቢይ ደግሞ ማለት ነው ልጅ የመጣው የነቢዩ መሐመድ። ወዴት ወደ ኢትዮጵያ ማለት ነው። ሴድና ዑስማን ከነባሏ ነው የመጣችው። እንደውም ይባላል አንድ ታሪክ አለ የነቢዩ የልጅ ልጅ እዚህ ማለት ነው እንደተቀበረ የእሷ ልጅ ማለት ነው። እዚያ ነጃሺ በጣም በጥሩ ሁኔታ ተቀበላቸው። ይቺ ሴት ከብዙዎች መካከል ተለይታ በመከራ የጸናች፣ በቃሏ የተገኘች፣ ባላ ፍቅር የተገራችና ከነቢዩ መሐመድ ጋር እስከ ሕይወት ዘመን ፍጻሜ ከጎናቸው ያልተለየች ወርቱ ሴት ነች። ኢትዮጵያውያን እንግዶችን ቆሞ ያስተናግዱ ነበር። ምን ነው ሲባሉ ውለታ መርሳት የለብኝም የኔን ባልደረቦች ተሰደው እሱ ያስተናገዳቸው ስለሆነ የኔን እንግዶች ስለተቀበሉ እኔም ቆሜ ያስተናግዳለሁ ብለው ያሉበት ሁኔታ አለ። ነቢዩ ሰለላሁ ዐለይሂ ወሰለም በረካን ለዘይድ ብን ሃሪሳ፣ ለዘይድ ብን ሳቢት ለሚባለው ሰሃባቸው ድረዋት እንደነበረ ከእሱም ደግሞ ኡሳማ የሚባል ልጅ ወልዳ እንደነበረ ሁለቱንም ባለቤቷንም ልጇንም ደግሞ የጦር ማለት ነው መሪዎች አድርገዋቸው እንደነበረ ታሪክ ይነግረናል። የመጨረሻው ታሪክ ማለት ነው ያው መሞቷን ነው ምንረዳው። ዛሬም ለሃይማኖት መጽናትን፣ ለሀገር መበርታትን፣ ለቃል መገኘትንና ላመኑበት መሞትን ካብራካቸው ከተገኘችው ከሙ አይመን ሊማሩ ይገባል። በእሙ አይመን እና በነብዩ ግንኙነት መካከል ያለው ሁኔታ የሰው ልጆች ሁሉ አንድ ማለት ነው አካል እንደሆኑ፣ ሁሉም የአዳም ዘር እንደሆኑ ሰዎች ማለት ነው ፈጣሪ ዘንድ ካላቸው ቅርበት እንጂ በጥቁርና ነጭ የማይበላለጡ መሆኑን የነብዩ ታሪክ ያስረዳል። እሙ አይመን ደሞ በነብዩ ሰለላሁ ዐለይሂ ወሰለም ቤተሰብና በነብዩ ፍቅር ላይ ማለት ነው የነበራት ጽናት፣ ሰው አንድን ሰው ሲወድ ለጥቅም ሳይሆን እውነተኛ የሆነ ፍቅር ማለት ነው መስጠት እንዳለበት ከእውነተኛ ደሞ ፍቅር ከሚሰጥ ሰው ደሞ ውለታውን መጠበቅ እንዳለበት እንረዳለን። የሰው ልጅ ይሄው ነው አላህ ዘንድ ማለት ነው ካለው ቅርበት አኳያ በስተቀረ ሌላ የሚለያየው ነገር የለም። ስለዚህ ጽናትን ከእሷ እንማራል። ጽናት በአንድ ነገር ማለት ነው ያዙት ነገር ጽናት። ሁለተኛ እውነተኛ የሆነ ፍቅር እነዚህ ሰዎች ቤተሰቦቿ ስጋዋ አይደሉም፣ አይደለም ወላኪን የነቢዩ ሰለላሁ ዐለይሂ ለነቢዩ ካላት ማለት ነው ፍቅር ለማ ተራሱ ተሳሳ እንደነበረ ነው። እሙ አይመን ድልድይም ነች። ኢትዮጵያና ወይም ደግሞ አረቡን ዓለም ለማገናኘት ነብዩም ለማገናኘት ትልቅ ድልድይ ነች። ስለዚህ ያንን ማለት ነው ተቻችሉ፣ ተፋቅሩ፣ ተዋዶ ተማምኖ ነው ቃልን ጠብቁ መሄድ ይጠበቃል አሁንም ካለው ሕዝብ